እዛ የሚባል እንጨት የቅዱስ ጉባኤ ሲገርመኝ ይኖራል ሁሌም ትንሽ ስመራመድ ስለ ተፈጥሮ ልገነዘበውም አልቻልሁ በኔ በደካመው አይምሮ። ዳግመኛ ስር ሰዶ ይጸድቃልና ሲተከል ከወገቡ ላይ አገዳው ተሰብሮ ብለው እንጂ ዳግመኛ ስር ሰዶ ይጸድቃልና ሲተከል ከወገቡ ላይ አገዳው ተሰብሮ እንኳን ሊጠወልግ እንኳን ሊጠፋ ከተተከለ ተጓሮ ከስሚዛውን ቤተ ጉባኤ የሚታይ ቅጠሉን ዘርዝሮ ሶስት ሶስት የያዘውን ይፈልጋሉ አሐወ ቅድሳት ወተፋቅሮ ለቅኔ ይወጥሙናል ከስሚዛውን ቤተ ጉባኤ የሚታይ ቅጠሉን ዘርዝሮ ሶስት ሶስት የያዘውን ይፈልጋሉ አሐወ ቅድሳት ወተፋቅሮ ለቅኔም ጥሩ ነው ይሏል ፊት እንደሰማ ነው ከድሮ የአባቶችን ጥሎም የያዘ ካለ ሲወርድ ሲወርድ ድሮ ጀምሮ ሲወርድ ሲዋረድ ድሮ ጀምሮ ድሮ ጀምሮ የኤፍሬም ውሎ ዓለም ሀገር ጐጃም ገራገሮ። በለው እስኪ የኤፍሬም ውሎ ዓለም ሀገር የኤፍሬም ውሎ ዓለም ሀገር ጐጃም ርሽርሹ የጠጋብ ሀገር ነው ሁሌም። ከዳር እስከ ድንበሩ አይቶ የማይቀናስ ማን ነው? በጊዜው ሲደርስ መከሩ በጐጃም ገበሬ ወልዳ ያሪድ ሲከመር ጐጆ ጐጆ አክሎ ዘረፋ ከምሮ በጐጃም ገበሬ ወልዳ ያሪድ ሲከመር ጎጆ ጎጆ አክሎ ዘረፋ ክምሩ ላይ ታስሮ ማለት እየደከመ የጎጃም ገበሬ ቅዱስ ጎጃም ላይ በመፈጠሩ እንግዶቻችንም የምትፈልጉ ምድረ ጎጃምን ልትዞሩ ጉንጅና ዋሸራ እልፍመሉና ስለ ጥበበኞች ተነጋገሩ ጨጎድ የሚዣችሁ ልህድ በሩን እየመራሁ በመሩ ጨጎድ ያህና ላይ ይገኛልና ያደር ሽፈራው ያስመጥሩ አብነት የሆነው እንግዶቻችንም የምትፈልጉ እንግዶቻችንም የምትፈልጉ ምድረ ምድረ ጐጃምን ልትዞሩ ጐንጅና ዋሸራ እልፍ እልፍ በሉና ስለ ጠበበኞች ተነጋገሩ ጨጐድ የሚሻችሁ ልሂድ በርሙን እየመራው በበሩ ጨጐድ ያህነ ላይ ይገኛልና ያሬድ ሹፈራው ያስመጥሩ አብነት የሆነው ከፊት አባ መስባቄ ያይማሩ ጨጐድ ያህነ ላይ ይገኛልና ያሬድ ሹፈራው ያስመጥሩ።

አመላ ወረድ እምዘከናን ገበዝ እስመታህየለ መልልቴው ተጽናሰ ዘመንነ እንግሊዝ እስመታህየለ መልልቴው ተጽናሰ ዘመንነ እንግሊዝ ወባረካ ሆሙ ለሙ ለዘግም ሆሙ ትእዛዝ ኤምሬም ወመናሴ አንቀጽ ወአሐዝ አምሳለ ገነትን ጐጃም ለምለሚቱ ሀገሬ ኖሮ የሚጠግባት ማነው? ከትግራይ እስከ ኤርትራ ጠንከር ጠንከር ብለን ካረስ የምድረ ጐጃምን ተራራ ከለምለሚቱ ምድረ ጐጃም እንደ ጉድ ይታፈሳልና ሊቅነት እንጀራ ከለምለሚቱ ምድረ ጐጃም እንደ ጉድ ይታፈሳልና ሊቅነት እንጀራ ክረምት እስከ በጋ እየደከመ የጐጃም ገበሬ ቅዱስ የማይጐልበት ቅኔ ጐተራ እሚየጐንደርም እስኪትነሳ በአባቶቻችን አደራ ማይተማቀቋም ቡግን ስለሚወሳ መይተማቋቋም የጥበብ ስራ እምዬ ጐንደርም እስኪትነሳ በአባቶቻችን አደራ በጐንደር ታሪክ ስለሚወሳ መይተማቋቋም የጥበብ ስራ ሸዋና ውሎም እስኪነሱ በተራ ወርነ ላይ ስለነበረ ዮሐንስ ገብራዊ የቅሪዋ ውራ ስለተቀመጠ ሸዋም የአባቶቻችን አሻራ ወርነ ላይ ስለነበረ ዮሐንስ ገብላዊ